ተምይገባኛለ እኔ እኮ ለምን አውቄ ነው የማፍልሽ? ለምን መሰለሽ አንደኛ ንግግር አትችይም እኮ። አንድ ጊዜ አንድ ጊዜ የምትናገሩ እያበላሸሽ ነው አንቺ፣ አንድ ጊዜ ሄምር አነጋልን ገርሽ አንቺ ይሁን አይ ጋር ግን፣ በጣም አንቺ የምትናገሪበት ነገር የለም። የዚህ ትራክ ባክግራውንድ ራሱ እኛ ነው ያወጣነው። አንቺ የምታውቂው ነገር የለም። ስለዚህ አልኩሽ እኮ ልትናገሪም አትሽም። በቃ ጉዳይሽም ወደ ህዝብ አቀርበሽዋል። እኛ ገብተንበታል። ገብቶሻን ዝም በይ። ስለዚህ ትራክ ጉዳይ አንቺ አውጣሽን የባክግራውንዱ እኔ አይደል ለኩልሽ አውጪ። ስለዚህ ዝም በይ። በቃ እኛ መተንበታል። በግድ ተገፍተን ገብተንበታል። እኔ ሊዮኒ አንድ ጥያቄ አለኝ። ዮኒ ጉዳዩ እንደተከታተልከው፣ ጉዳዩ እንደሰማኸው አሁን ከገበ የትራኩን ባክግራውንድ እንዳለ ፑል አውት ስናደረገው ከኦክሽን ተገዛ የተባለው ትራኩ አይደል፣ በኦክሽን በራፍ ላይ አልፎ አያውቅም ትራኩ። ሁለተኛ ደግሞ ትራኩ ሶስት ኦነር ነው መኖር የሚገባው ዮኒ። በፌዴራል በፌዴራል ሲስተም ፑል አውት አድርገ ነው ሁለት ኦነር ነው ያለው። ሶስተኛ ነገር ልዘግብ ዮኒ፣ ይሄ ትራክ ምንም አይነት የታክስ ክሬዲት የለውም። በገቨርመንት ሲስተም እኛ ይሁን የዋችን አለን። ከገቨርመንት ሲስተም ከፍለነው ነው ፑልአውት ያደረግ ነው። ስለዚህ ጉዳዩ እንደምታውቀው፣ እንደሰማኸው፣ እንደተከታተልከው እንደዚህ አይነት ነገሮች ውሸት ሆኖ ስታገኛቸው እንደ ተጽዕኖ ፈጣሪ እና ጉዳዩ እንደምታውቀው አንተ ምን አይነት አስተያየት አለ? እውነተኛ ከሆነ ደውልለት፣ አውራም ይምጣ ህዝብ ፊት ይመስክር፣ ህዝብ ፊት ይህንን ነገር ይናገርዙ ገብቷል። ና ግባ ተነጋገር። በል ቴዲ፣ ና ይሄ ነገር እውነት ነው ካለ ምክንያቱም ሰምቻለሁ በደምብ ከኦክሽን ነው የገዛው። ከኦክሽን ገዝቶ እንደሸጠላት ነው የማውቀው እማውቀው፣ ቴዲም የሚያውቀው እዚህ ጋር መጥቶ ሲናገር ምናውቀው ከኦክሽን እንደተገዛ ነው። ከኦክሽን ያልተገዛ መሆኑ አይደለም የሚባል ከሆነ ራሱ ይምጣና እዚህ ጋር ይጠይቅ። ሆኒኒኖርስ ሆኒ የኖርስ ከሮላይና ሞተርና ቬክል ዲፓርትመንት ያወጣነውን ዶኩሜንት በቴሌፎን አሁን ቴክስት አድርጌ እልክልሃለሁ። የፌዴራል ነው የምልህ ይሄ እንትን አለ ጨቡዲ አለ ለምለም ማለች አይደለም ትክክል ትክክል። አሜሪካ ነገር ዶክሜንት ፊት ለፊት የምታገኘው ነው። ስለዚህ ይሄ የፌዴራል ዶክሜንት ብለን ካመጣ ነው እኛ ራሱ እንከሰስበታለን። ታውቃለህ ሆነ ስለዚህ ነገር እልክልሃለሁ፣ ቴዲ ኦልሬዲ ደርሶታል እልክልሃለሁ። በውስጥ ኤቭሪቲንግ ትራጉ በምን አይነት ማኒፋክቸሪ እንደተሰራ አሰራሩ ምን አይነት ሲስተም እንዳለው አሰራሩ ጀምሮ እስከ መጨረሻው የት እንዳለ ትራኩ፣ መጨረሻው የት እንዳለ ታውቃለህ፣ የሆነ ጆርጃ ነው ያለው ትራኩ። እየሰሙ ነው ጆርጃ ነው ያለው፣ ጆርጃ ነው ያለው። ስለዚህ ይሄ ሁላ ባግራውንድ ወጥቷል። እዚህ የተሰጠን ዶኩሜንትና ትራኩ የትራኩ ባግራውንድ የሚገናኝ ነገር የለው። ስለዚህ እንደ አንድ ተጽዕኖ ፈጣሪ ወይ እንደ አንድ ይሄ ጉዳይ እንደሰማኸውና ያሉን ኢንፎርሜሽን እንደተሰጠህ እንደ አንድ አክቲቪስት ጠዋት እሷን ፐርሰናል የምታደርገውን ነገር ሪያሊቲ ነገ ጠዋትም እኔ ችግር ካጋጠመ ይመጣሉ፣ አንተ ጋር ፍርድ ፈልጌ። ስለዚህ በዚህ ምን አስተያየት አለ? ተዋት እሷን እኔ ይሄንም ማለት ፈልገው በዚህ ማብሰሉልኝ ትክክል አይደለም። በእታችን ላይ መጭበርበር ከተሰራ ማናችንም አንፋታው። ግልጽ አድርጌ ነው ምናል። ይሄን ነገር ምን ማረግ ትችላለች እሷ? መክሰስ ትችላለች። ገብተዋል አሁን ያሸጠልኝ በዚህ በዚህ ነው ብላ ይሄ ማስረጃ ይዛ ፍርድ ቤት ሄዳ በደንብ አድርጋ መክሰስ ትችላለች። ያለ ምንም ምንም ጥያቄ የሌለው የሚያስፈልገው፣ ተበላው ተበላው እያለ ነበር የምታወራው፣ እሱ በመረጃ አይደለም የምታወራ ነበር። አሁን ግን መረጃው ከተያዘ መረጃው ከወጣ እሱ የተባለውና የተደረገው በህጋዊ መንገድ እናንተ በምታውቁት ከሆነ ዶክመንቱ ትክክለኛ ከሆነ እሱን አጣብቃ ይዛ ከዚህ ጋር መዳረግ ሳይሆን ይዛ ሄዳ ከሳ ብሯን ሙሉውን መቀረል ትችላለች ሙሉ ያለበትን ቦታ አይመችም። እንደገና ሌላ ቦታ ነኝ ያለሁት። ያለበትን ቦታ አይመችም። ግን ማደርግል ማደርግላችሁ ራሱ ኦፕሽኖቹ ጋር ሄጄ እዛው ላይ በቲክታክ አድርግ አገናኛችሁና ፕሪንት አድርጎ ቪ ነበሩን አውጥቶ ስንት እንደተገዛ ማን እንደገዛው ትራኩ በስንት እንደተሸጠ ኤቭሪቲንግ ዲቴል ያሳያቸዋል። ይሄ የሶስም ለማጥፋት ይህን ሁሉ መረሯ ጥብ አይደለም። እኔ ለህዝቡ ስል ለማንም ብዬ ሳይሆን ለህዝቡ ስል ነው። ለእኔ ግን በህግ እንትን ይጠቅመኛል። ማህሪም በዚህ ደረጃ እንትን ማለቱንም እኔ ፈርዘር ሄደው እኔም ፈርዘርቼ እንትን አደረግላቸው ላይ ላይ ሌኒም ስል ማለት ነው። ስለዚህ ላይቭ ኦክሽን የገዛበት ሄደ ስንት እንደተገዛ ህዝብ እያየ እዛ ላይ ባለቤቶቹን እያሳየ የተገዛበትን ኢንቮይስ እያሳየ ትጠይቋቸው። እኔ ከሎሬ ጋር እሄዳለሁ፣ ሎሬ መስመር ስለያዘ ላይፍ ከፍትና ራሱ ይሄ በዚህ በዚህ ጊዜ ተገዛ ነበሩ። ይሄ ውስጥ አውጡኝ፣ በጌታ ለአንተ አሁን እያልኩ ያለው ሌዮን ይሰጥ እየተሰደበ ስለሆነ ሄጄ ከፍትና ላይፍ ከፍትና ጆይን አድርገ ነው። ላይፍ ከፍትና ሰዎቹ ነጮቹን ራሱ ታይለር ማርቲ ዋናዎቹን ራሱ ይሄ ትራክ ተጭበርብሯል ተብሏል። ከናንተ ከእናንተ ነው የተገዛው መሽ ነው የተገዛው። ሪሲቱን ፕሪንት ማድረግ ትችላላችሁ። እዛው ፕሪንት አርገው፣ ይሄው በዚህ አክል ዋጋ ነው የተገዛው፣ ከኛ ነው የተገዛው፣ የገዛው ከሌ ነው ብለው ነጮቹ እንግዲህ እንደምስክርነትን ይያዛሉ ማለት ነው። ከዛ እሱ ጋር መጨረስ ነው። አሁን ግን እንደፈለጉ ማውራት ይችላሉ። ሰኞ ዕለት እኔ ስለሚሄድ ለስራ ጉዳይ ሰኞ ካሉ አልካሌለ ግን ኖቨምበር ኖቨምበር ጨረታ አለ ኖቨምበር። ኦኬ አሁን የወጣው ዶክመንት ላይ ግን ምንም የኦክሽን ሂስትሪ የለውም ይላል። እነዚህ እነዚህን እነሱ የፈለጉትን ማውጣት ይችላሉ። የፈለጉትን ማውጣት ይችላሉ። እሱ የፈለጉትን ማውጣት ይችላሉ። ትራኩ እኔም ዌብሳይት ከዌብሳይቱ ላይ እኮ ይሄ የሚሰራ ኳ ነው። የታይለር ማርቲን ዌብሳይት እኮ ነው የላኩልን፣ አካውንት እኮ ነው እሱ፣ ማንም ከፍቶ ማያው እኮ ነው። እኔ የላኩልን አንተ ባላንስ ዳርገ ከሄድክ ማለት ነው። ስለዚህ የፈለጉትን ማለት ይችላሉ፣ እንደዚህ አውጥተናል።